አንደኛና አንደኛ ነገር መናገር የምፈልገው ነገር ቢኖር ማለት ነው ብሩኬ ከሃይሚ ጋር ተጣልቶ ተጣልቶ ብሩኬ ሃይሚን ጥሎ ዱባይ የመጣ ጊዜ ታስታውሳላችሁ። እና ያቺ ቀን እንኳን አልፋ ሰላም አውርድቶ ብዙ ነገር ከዛ በኋላ ብዙ ነገር አሳልፈዋል እና እሱን እያስታወስኩ ራሴን አጽናናለሁ። ተስፋ አድርጋለሁ። ገብቷችኋል አይደለም? የምለው እና ይሄ ደግሞ ከዛ ይበልጣል ብዬ ፍጹም አላስብም። ፍጹም አላስብም። ምክንያቱም ሀይሚን በዛ ሰዓት ምን አልችለ ብሩኬ ከሀይም በኋላ አንተና እኔ አንድ ላይ መሆን አንችልም፣ ከአንተ ጋር መለያየት ነው የምፈልገው ብላ ነበረና። ያቺ ለቅሶ ጊዜ እሷም እንደዛ አልቅሳ እሱም እንደዛ ተከፍቶ፣ ጎደኞቹ ሁሉ እንደዛ ሲያለቅሱ የሃይሚ፣ የብሩኬ እንደዛ ቤተሰብ ሁሉ ተረብሾ የዛች ቀን እንኳን አልፋለች እና የሆኑ የአሮን ብቻ እውነት ብሩኬና ሃይሚ ያ ቀን ራሱ አልፎ የዛሬ ፕራንክ ሃይሚና ብሩኬን ያለያል ብዬ ፍጹም አላስብም። ሲቀጥል ደግሞ ይሄ ነገሮች እንዲፈጠር እዚህ ደረጃ እንዲደርስ እያደረገ ያለው ማን ነው? አንድ ሰው ነው። እሱ እኔእንጀ ተገዝቶ ይሁን ሃይሚን እየደባበሰ አፈቅሬ፣ ወድሻለሁ፣ ቆሮጥልሻለሁ፣ እንድትጨነቂ፣ እንዳትጨነቄ ምናምን እያለ በጣም አፉን የከፈተ ያለው ማን ነው? ዳኒ ነው። እና ሃይሚን አገኛለሁ ብሎ የምታስበው ምናልባት ከሆነ ተሳስታል ከንቱ ልፋት ከንቱ አሳብ ይዞ ነው የተጓዝኪ ያለው ዳኒ ብዙ ሰዎች ተናግሯል ብዙ ሰዎች ይንቋል አንተን ነገር ግን ምንድን ነው እያለ ያለው መቶ ሺህ አስገቡኝ መቶ ሺህ አስገቡኝ እያለ እንትኖን ቻናሉን ምን ያደረገ ነው ስክሪንሾት አድርጎ ፖስት እያደረገ ብታው ማለት ነው እና በአስተግራም ገብታችሁ ማየት ይችላላችሁ የእሱ ቻናል እንትን ላይ ማለት ነው አስተግራም ላይ ገብታችሁ ቼክ አድርጉ ማለት ነው። እና ነው ሚላቸው ና እስክሪንሾት አድርጎ ወደ 97 ምናምን ሺ ደርሰዋል። እና እንግዲህ እሱ አላማው ምንድን ነው፣ መቶ ሺ መግባት ነው። ገብታቸዋል አደለ የሰው ጭንቀት የሰው ሲድብ የሰው እንደዚህ እሱን ያንቋሸሽ ምናምን ምናወረ ነገር ለሱ ምን ሆነ ታየ፣ ተራ ሆኖ ታይተዋል። ምክንያቱም ለሰው ልጅ ክብር ብኖር በእግር ሳይሆን በአእምሮ የሚያስብ ሰው እንደ እኔ እኮ ለገንዘብ ብዬ ወይም ደግሞ ለሰብስክራይብ ብዬ ራሴን ዝቅ አድርጌ እንዲ አልሰደብም ሰው ፊት እንዲ አልቋሸሽም ብሎ ለክብሩ ይጨነቅ ነበርና ይሄ ሁርኩስ የሆነ ለክብሩ የማይጨነቅ ሰው ስለሆነ ሁላችንም አውቀናል ብዬ አስባለሁ። የዳኒ ማንነት ማለት ነው ሁርኩስ የሆነ ሶውሲም ደግሞ ማለት ነው፣ ዚ ምስጢር የሰማው ነገር አለና ስራ ትሰራለች እና አዲስ አበባ ውስጥ ስራ ትሰራና የሆነች በቃ ቀኑ አልፎ አንድ ቀን ሁለት ቀን ደግሞ ሳይ ሰውጣት ካለፉ አሉ ትደባደባለች አሉ። እግዚአብሔር በጣም ነው የምትደባደባ አሉ። በጣም ማለት ጠባው በጣም ልዩነት ያለው በጣም የተለየ ጸባይ ያላት ነው አሉ እኔ ዛሬ ነው የሰማት በነገራችን ላይ እና አንዳንድ ጊዜ ሰው የሚያወራ ሊሆን ብቻ አለና በጣም ነው የሚደብረው በጣም ነው የሚያስጠላ ሰው ልጅ በተለይ ሴት ልጅ ትግስት ሲኖራት ነው ማንም ጊዜ ከማንም ጋር ምትኖሩ ራሷን ተከብራ መትኖሮ ጸባይ ሲኖራት ነው ሴት ልጅ በተለይ እና ሴት ልጅ ጸባይ ካላት የወንዱ ጸባይ ችግር የለም። ምክንያቱም እሷ የራሷን ሰው ወይም ደግሞ እሷ ጸባይ ካላት ወንድ ልታስተካክል ትችላለች። ገብቷቸዋል አይደለም አባባሌ። እና ብሩኬ ምንድንነው የምለው በጥቅስም ሆነ በምንም እንግዲህ ሰው ልጅ የቀርቡና ተስፋ ይሰጡና ከዛ በኋላ የፈለገ ሰዓት ተስፋው እንዲቆረጥ ያደርጋል እያለ ነው። እና ሰው ልጅ ለምዳችሁ እንድትለያዩ ያደረገ ሰው ነው እያለ ይገኛል። በጥቅስም ሆነ በዚህም ድምፅ እንትኑ ማለት ነው። አዳምቶች መግባል አስቀምጭላችኋለሁ። ይሄ ሁሉ የተጠቀመ ያለው ዛሬ ነው። ሃይሚ ደግሞ ምን አለችው ወንድሜ ሴት ልጅ ገንዘብ ሳይሆን ወርቅ ቤት ነው የምትፈልጎ፣ አለች። ወርቅ ቤት ማለት እንግዲህ ንጹሕ ልብ ያለው ወንድ ነው ማለት ነው። የእውነትን በጣም ነው ገረምኝ። የእሷ ደግሞ አሁን ለምሳሌ ብዙ ሰዎች ደግሞ የተረጎመ ያለው ምንድን ነው፣ ወርቅ ቤት ስትል አለ አይደለም፣ ሀብት የተንበሻበሽ ምናምን ምናምን ወንድ ብላለች አይ እያሉ ነው። እና አረ እንደዛ አይደለም። የብር ወርቅ ቤት ማለት ለምሳሌ በቃ አለ አይደለም፣ ወርቅ የሆነ ልብ ወርቅ የሆነ ፍቅር ነው የምትፈልገው ብር አይደለም እያለች ነው። እና እና እውነት ነው እሱ። ወርቅ የሆነ ልብ ወርቅ የሆነ ቤት መግባት ከባድ ነው በዚህ ሰዓት። አንቺም እኮ ወርቅ ያለው ልብ ካለሽ እኮ ችግር የለም የሰውስ ልብ ውስጥ መግባት አያቅትሽም። ወርቅ ቤት መግባት አያቅትሽም። ዋና ወርቅ ቤት የሚያስገባሽ ምንድን ነው? የራስሽ አተሳሰብና የራስሽ አካሄድና የራስሽ ህሊና ነው። ይሄ ነገር የምፈቅዶና አንቺ ሃይሚዬ፣ እውነቴን ነው ምልሽ እኔ በጣም መወዳት ስታለቅ ስታዘን ምንም ነገር ተከፍሳ ማለት አልፈልግም። ሀይሚኒ ማርያም እንደምላችሁና ትላንትና ያደደብ ሰውዬ እንደዛ ያስደነግጦ ፊቷና እንትን ብላ ቪዲዮ ስለቀኝ በጣም ነው የደነገጥኩት። ማርያምን እዳን ግን በጣም እኮ ተራ ነገር ነው ሲያሳያት ነበረ። ማርያምን በጣም ተራ ምክንያቱ ማለት ነው። እኛ ዱሮ አይተናል። ዱሮ ዱሮ አይተናል። ያ ቪዲዮ ስር ገብታችሁ ማለት ትችላላቸው። ብሩካ የቶክቶክ ላይ ምን አለ የኔ ቆንጆ ብሎ ጻፈ። እሱ ዱሮ አይተናል። አንድ ትላንትና አሳያት ቪዲዮ ፎቶው ደግሞ ፎቶው ይሄ እንትኑ ላይ የተቀመጠ ተንበላሉ ላይ ያስቀመጡት ሃይሚ ራሱ አይታለች። እና ይሄ ፎቶ ነው፣ ራሱ ፎቶ ነው። እኛ አይተን የጠገምነው ነገር እንደ አዲስ አድርጎ እንትን ማለቱ አስፈላጊ አይደለም። ስቀጥል ደግሞ በዚህ ሰዓት ለምን ያወራሉ? የፈለገ ሰዓት የተመቼ ሰዓት ነው የሚወሩት። እኔ አንዳንድ ጊዜ ማለት ነው እንደ ኢትዮጵያዊ እኛ እኮ እርስ በርስ እንደ ወንድም እንደ እህት የምንታይበት ሀገር ውስጥ ነው ተወልደን ያዳኝ ነው። ኢትዮጵያ ማለት አይዶ ነው ብቻ እንዴት እያሰቡ እንደሆነ አልገባኝም። ማርያምም ይሚ የሃይሚ ብሩክ ምናል መሰላችሁ ዳኒ ልተለያይ ነው ልታለያየን ነው። አንተ አላማ ብሎ ነው እንትም ፖስት ሼር ያደረገ ብሩኬ፣ መቼም ዳኒ አይደለም ያገናኘ ከትላንትና፣ እግዚአብሔር ነው አንተና ሃይሚን ያገናኘ። መፈታም ደግሞ ፈጣሪ ነው እንጂ ሰው ልጅ አይደለም። ይሄ ነገር ደግሞ አተሳሰባችሁን አሳምሩ እንጂ መቼም አይላዩ፣ መቼም አይላዩ። የፈለገ ነገር ብትመጣ የአለፈ ወይም ደግሞ ያለፈ ፈተና አይበልጥም። ይሄ ማለት ነው። ይሄ ታራ ነገር ነው። ሀይሚን አተሳሰባን አሳምራ ብሩኬም እንደዛ ይሄ ምንድነው አሁን ለምሳሌ ሀይሚና ብሩኬ ብገናኙ ብቻችሁ ብገናኙ ይሄ ነገር በቅርቡ ወይም ደግሞ በአንድ ቀን ውስጥ የሚፈታ ነገር ነው ነገር ምንድነው ሶሴት ይመጣለች ያቺ ቁጩጩም የሆነ ሰውዬ ይገባበታል ከዛ ብጥብጥ ይፈጠራል ንግግር ራሱ እኮ ቪዲዮችሁ ስ ገብታችሁ የሰሩ አሉ አብሮ የሰሩ አሉ አንድ የተጨበጠ ነገር ሳያወሩ እኮ ነው ጭቅጭቅ እና ጨዋት ብቻ ነው ይዞ የሚመጡት። እና አራቱ ሳይሆን በሁለት በሁለት የተገናኙ በተረጋጋ መንፈስ ቢያወሩ ይሄ ነገር የምፈታ ነገር ስለሆነ ምንም አይከብድም። እና ተስፋ መቁረጥ የለም በህይወታችን ማለት ነው። እና እስቲ ዛሬ ደግሞ ቅዱስ ገብሬ ነው። ዛሬ በሰላም እንደሚመጡ እርግጠኛ